ኢትዮጵያ ጥራት ሽልማት ድርጅት ባዘጋጀው 11ኛ ዙር ሀገር አቀፍ የጥራት ሽልማት ውድድር የሆራይዘን አዲስ ጎማ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ለሁለተኛ ጊዜ የአንደኛ ደረጃ የልህቀት ዋንጫ ተሸላሚ መሆኑ ይታወሳል። ስርዓት ለመርታዊ እድገት በሚል መሪ ሀሳብ እየተካሄደ ነው። በመድረኩ ላይ የመክፈቻ ንግግር ያደረጉት የኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ደሲሳ በግማሽ ዓመቱ ዘርፉ መንግስታዊ አጀንዳዎችን ከማስረጽ አንጻር ውጤታማ ስራዎች ተሰርተዋል ብለዋል። ዘርፉ ህዝብን በልማት ከማሳተፍና ከማነቃቀት አንጻርም አበረታች ስራዎች ማከናወኑንም አንስተዋል። በተለይም የአረንጓዴ አሻራ መርሃ ግብር እንዲሁም የበጎ ፈቃድ አገልግሎት በተሳካ መልኩ እንዲከናወን ዘርፉ በጎ አስተዋጽኦ ስለማበርከቱም አንስተዋል። በተጨማሪም እንደ አገር በትኩረት እየተከናወነ በሚገኘው የኮሪደር ልማት ስራ በህዝብ ተሳትፎ እንዲታገዝ ዘርፉ ትልቅ ሚና መጫወቱንም ተናግረዋል። በተመሳሳይ እንደ ብሔር ብሔረሰቦችና ህዝቦች ቀንና የሰንደቅ ዓላማ ቀን የመሳሰሉ ሀገራዊ ሁነቶች ከተገቢው መልእክት ጋር መሸፈናቸውንም ጠቅሰዋል። እነዚህ ሁነቶችም ለሰላም ግንባታና ህብረ ብሔራዊ አንድነትን በመገንባት ሂደት ትልቅ ውጤት ነበራቸውም ብለዋል።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 ተመልካቾች እየተከታተላችሁ የምትገኙት የትውልድ ድምጽ ከሆነው ከኤምኤን ዕለት አርብ የዜና አዲስ መረጃዎቻችንን ነው። ቀደም ሲል በአጫጭር የሰናዱ መረጃዎችን ወደ እናንተ አደረስን። አሁን ደግሞ በዝርዝር ጉዳይ ወደ ምን የጉለሌ ክፍለ ከተማ አስተዳደር ነዋሪዎች የሚያነሷቸውን የልማትና የመልካም አስተዳደር ጥያቄዎች በፍጥነት ለመመለስ የሚያደርገውን ጥረት አጠናክሮ እንዲቀጥል ክፍለ ከተማውን የወከሉ የህዝብ ተወካዮች ምክር ቤት አባላት ለው ለዝብ ተወካዮች እና ለአዲስ አበባ ከተማ ምክር ቤት የተመረጡ እንደራሱ ጋርም ውይይት አካሂደዋል። ዘገባው የሪፖርተራችን ኢላላ ነው ቴዎድሮስ ይሳ ያቀርበዋል። የጉለሌ ክፍለ ከተማን ወክለው ለህዝብ ተወካዮችና ለአዲስ አበባ ከተማ ምክር ቤት የተመረጡ እንደራሴዎች በክፍለ ከተማው በተከናወኑ የልማትና የመልካም አስተዳደር ስራ ዙሪያ ከነዋሪዎች ጋር ተወያይተዋል። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚው አቶ ወልዴ ጋሴ በመራጭ ተመራጭ ውይይት መድረኩ ላይ ያስተዳደራቸውን እቅድ አፈጻጸም አቅርበዋል። መንግስት ባስቀመጠው እቅድና አቅጣጫ መሰረት ባለፉት ሶስትና አራት ዓመታት የተከናወኑ የመልካም አስተዳደርና የልማት ስራዎች የህብረተሰቡን ጥያቄ ለመመለስ በሚያስችል መልኩ ሲከናወኑ መቆየታቸው ስራዎች ምርታ እየታየባቸው ናቸው ብለዋል። ክፍለ ከተማ አስተዳደሩ የገነባ ናቸው አሉ። የጀነራል ታደሰ ብሩ ቅድመ መደበኛ ጂ ፕላስ ቱ ትምህርት ቤት ገንብተናል። ምዕራፍ ትምህርት ቤት ላይ ጂ ፕላስ ቱ ቅድመ አንደኛ ትምህርት ቤት ገንብተናል። ህዳሴ ትምህርት ቤት፣ አጼ ነምደ ድንግል ትምህርት ቤት ላይ መመገቢያ አዳራሾችን ገንብተናል። አንድነት ይመር ቁጥር አንድና ቁጥር ሁለት ሼድ ገንብተን ለወጣቶች አስረክበናል። አጣሪ ሰፈር የደረቅ ምግብ ሼድ ገንብተን ለወጣቶች አስረክበናል። ጉቶ ሜዳ የሆቴል ትላም እርባታ ሼድ፣ በተመሳሳይ የአወሌ አካባቢ የበግ እርባታ ሼድ፣ በተመሳሳይ የወረዳ ስድስት የዶሮ እርባታ ሼድ እንደዚሁ በተመሳሳይ ገንብተን የሰጠናቸው ናቸው። የጤና እና የስፖርት ማዘውተሪያ ቦታዎችም የማይጮ ጤና ጣቢያ ጂ ፕላስ ስሪ ህንፃ ግንባታ አጠናቀን አገልግሎት ጀምሯል። የወረዳ አንድ እግር ኳስ ሜዳ ገንብተን እንደዚሁ ለወጣቶች አገልግሎት ክፍት ተደርጓል። ብላቴ ሰፈር የሚባለው በክፍለ ከተማው ህብረተሰቡን ተጠቃሚ ያደርጉ በርካታ የልማትና የመልካም አሳሪ ስራዎች በተሻለ መልኩ መከናወናቸውን የውይይቱ ተሳታፊ የክፍለ ከተማው ነዋሪዎች ተናግረዋል። በቀጣይም ትኩረት ያልተሰጣቸው የማህበራዊ አገልግሎቶች በበለጠ ትኩረት ተጠናክረው መቀጠል እንዳለባቸው በተለይ በዚህ በሁለት ዓመት በሶስት ዓመት ውስጥ የልማቱ ተቋዳሽ ሆኗል። ብዙ ልማቶችን ማንሳት እንችላለን። ክፍለ ከተማችን ተጠቃሚነት እንዲሁም ለሴቶቻችን ለወጣቶቻችን በርካታ የስራ እድል የተፈጠረበት ክፍለ ከተማ ሆኗል ማለት ነው። ስለዚህ የእናቶች እንጀራ መጋገሪያን ስናነሳ በዚያው ልክ ደግሞ እንዲሁ የከተማ ግብርናን በዚው አካባቢ ያለውን ነገር ስናይ አሁን የሚሰሩት ቅድም የተጠቃቀሱት መንገዶች ሲታዩ በጣም ደስ የሚያሰኙ ስራዎች ተሰርተዋል ማለት ነው። እዚህ ሽሮሜዳ አካባቢ ላይ ቅድም ዋና ስራ አስፈጻሚ ትክክል ነው፣ ጤና ጣቢያዎች ተሰርተዋል። እዚህ ወረዳ አንድ ያለው ጤና ጣቢያ ግን በጣም ከህዝቡ ብዛት የተነሳ በጣም ሁሉንም ሊያስተናግድ ስለማይችል እሱ አካባቢ ያለው ማስፋፊያ ማስፋፊያ ቦታ ሊፈቀድለት የሚችልበት መንገድ ቢመች ብዙ ከኦሮሚያ ክልልም ከሁሉም ቦታ ሴንተር ስለሆነ አብዛኛው ሴቶቻችን ወደዚያ እየመጡ የሚጠቀሙበት ስለሆነ ጤና ጣቢያ አሁን ባለሙያዎችም እየበዙ ሲሄዱ የማስተናገድ አቅሙ በጣም ውሱን እየሆነ የሄደበት ሁኔታ አለ። እሱ የወረዳ አንድ ጤና ጣቢያ ሊያርግ የሚችልበት መንገድ ልማቱ ሀያ አራት ሰዓት ነው የሚሰራው። እጅግ በጣም ጥሩ ነው። ይሄ ይበል የሚያሰኝ ነው። እጅግ በጣም ጥሩ ነው። ብዙ ጥሩ ነገሮች ግን ልክ እናንተ አሁን እንደምትሰሩት ክብርት ከንቲባ ቢሮ እንደሚሰራው አንዳንድ መስሪያ ቤቶችን በደንብ አይታችኋል ወይ? ይሰራሉ ወይ እውነታውን አያጓድልም ወይ መንግስት ለህዝብ በገባው ቃል መሰረት መሰሩ ባለፉት ሶስትና አራት አመታት አስደናቂ ተግባራትን ሲያከናውን መቆየቱን የህዝብ ተወካዮች ምክር ቤት አባል ዶክተር ቤቴልም ላቀው ተናግረዋል። ክፍለ ከተማው የህዝቡን ጥያቄዎች ለመመለስ የጀመራቸውን ስራዎች አጠናክሮ ማስቀጠል እንዳለበትም አሳስበዋል። መንግስት ከሚያከናውናቸው የልማት ስራዎች ጎን ለጎንም ህብረተሰቡ የጎላ አበርክቶ ሊኖረው እንደሚገባ ተናግረዋል። በዚህ በአራት አመቱ ደግሞ መልካም ስራዎችን የተሰራበትና የተሻለ ጉለሌን ለማልማት ጉለሌ ላይ ጥሩም እየተሰራ ነው። ዛሬ ላይ የተሰሩት ስራዎች እጅግ በጣም የሚያኮሩና የሚያስመሰግኑ ናቸው። ይሄ ደግሞ የተሳካው ባሉን ቆራጥ አመራርና በነዋሪው በህዝቡ ነው። ይሄን ደግሞ የሚካድ አይደለም። አመራር ብቻውን የሚያመጣው ለውጥና ስራ የለም፣ ዳይሬክሽን ነው እንጂ የአመራር በዋናነት ግን ህዝቡ ተልእኮ ወስዶ እየተፈጸሙ እየተሰሩ ያሉ ስራዎች ትብብርም ማድረጉ ራሱ በዋናነት መልካም ስለሆነ በቀጣይ ደግሞ ያልተፈቱ በሂደት ላይ ያሉ ችግሮች አሉ። ሙሉ ለሙሉ እዚህ ቆመን ስለ ድል ስናወራ ብዙ ደግሞ የሚቀሩን ስራዎችም እንዳሉ ጭምር እኛ በውስጥ የምናውቃቸው አሉ። እናንተ ደግሞ ጽር ናችሁ ስታሳውቁን እኛ ደግሞ በሂደት በእቅድ አካተን የምናይበትና መልስ የምንሰጥበት ሁኔታ ይሆናል። በቅርቡ ተመርቆ ለአገልግሎት የበቃውን አዳችን ሮዝሊ መሐመድ በቀጥታ መስመር ላይ ትገኛለች። ከእሷ ጋር የተወሰነ ቆይታ የምናደርግ ይሆናል። ሮዝሊን እንደምሎልሻል። እስኪ አጠቃላይ አዲስ ኢንተርናሽናል ኮንቬንሽን ማዕከል ምን ይመስላል? የቀን ቅኝቱ እየጎበኙ ያሉት አካላት ስነመናቸው የሚለውን ለተመልካቾች መረጃዎቹን አጋር የለን

እንሆ ካለቻቸው የልማት ስራዎች መካከል አንዱ በሲኤምሲ አካባቢ የተገነባውና በአርባ ሄክታር መሬት ላይ ያረፈው የአዲስ ዓለም አቀፍ ኮንቬንሽን ማዕከል ይገኝበታል። ይህ ማዕከል እንግዲህ በቅርቡ በኢፌዴሪ ጠቅላይ ሚኒስትር በዶክተር አብይ አህመድና በሌሎች ከፍተኛ የስራ ኃላፊዎች ተመርቆ ለአገልግሎት ክፍት መደረጉ የሚታወስ ነው። ይህንንም ተከትሎ እንግዲህ በአዲስ አበባ ከተማ የሚገኙ ነዋሪዎች እንዲሁም ደግሞ በተለያዩ የስራ መስኮች ላይ የተሰማሩ አካላት ይህንን ማዕከል እየመጡ እየጎበኙ ይገኛሉ ማለት ነው። እንግዲህ በዛሬው ዕለት ደግሞ የአዲስ አበባ ትምህርት ቢሮ ስር የሚገኙ መምህራን፣ ተማሪዎች እንዲሁም ደግሞ ከፍተኛ የስራ ኃላፊዎች ይህንን ማዕከል መጥተው ጎብኝተዋል ያስፈለገው ሲሉ የነገሩን የአዲስ አበባ ትምህርት ቢሮ ዋና ኃላፊ ዶክተር ዘላለም ሙላቱ፣ በተለይ ትውልዱ የሚሰሩ የልማት ስራዎችን ቦታው ላይ በመሄድ በማየት የኔነት ስሜት እንዲፈጥርበት ለማስቻል አላማ ያደረገ መሆኑን ነግረውናል ማለት ነው። በተለይም ከዚህ ቀደምም ከተማዋ የጀመረቻቸው ትላልቅ የልማት ስራዎች እንደነ ኮሪደር ልማቱን ተከትሎ እየተሰሩ የሚገኙ ስራዎችን ለመምህራኑ እንዲሁም ደግሞ ለተማሪዎች የመንግስት ጎብኝቱ ስራ እየተከናወነ እንደሚገኝም ነግረውናል ማለት ነው። በዛሬው ዕለት እንግዲህ በርካታ ዜጎች ናቸው እዚህ ቦታ ላይ ከትምህርት ማህበረሰቡ ተጨማሪ ሌሎች ዜጎችም የመጡ እየጎበኙ ያሉበት ሁኔታም አለ። ዋና አላማው እንግዲህ በተለይ ዜጋው የሚከፍለው ግብር ምን ላይ ውሏል የሚለውን በአይኑ እንዲያይ የተደረገበት ሂደት እንዳለም የተነሳበት ሂደት አለ። ለሌሎች ስራዎችም ማህበረሰቡ እንዲነሳሳ አቅምን የሚፈጥር ነው ይህ የጉብኝት መርሃ ግብሩ። በዚህ መርሃ ግብር ላይ የተሳተፉ ተማሪዎችንም ታዳጊዎችንም ለማነጋገር ሞክሬ ነበረ። ስሜታቸው ሳለ እጅግ በጣም የሚያስደስት ነው። እዚህ ቦታ ላይ ሆነ ስታያቸው ፎቶ ይነሳሉ፣ ይነጋገራሉ። በተለይ እነሱንም ለማናገር ሞክሬ ነበረ። ና እኔ ቀረበ ብዬ ከዚህ ቀደም በፊልሞች ብቻ ነበር እነዚህ እንደነዚህ አይነት ቦታዎችን የሚያ እና አሁን ይሄንን ቦታ በማየታቸው እጅግ በጣም ደስተኛ መሆናቸውን በኡን በኡን ማየታቸው ብቻ ደስተኛ እንዳደረጋቸውና ኢትዮጵያ እዚህ ደረጃ ላይ ደርሳለች ወይ የሚለው ነገር ሁሉ መረዳት የቻሉበት ሂደት እንዳለ ነግረውኛል። እዚህ ማዕከል ላይ እንግዲህ ተመርቆ ከተከፈተ በኋላ ኢትዮጵያ ማምረት የምትችላቸው እንደነ ቡና ጨምሮ የተለያዩ ጥራጥሬ እህሎች ጭምር እዚህ ቦታ ላይ ቀርበዋል ማለት ነው። የቴክኖሎጂ ስራዎች እንዲሁም ደግሞ የእደ ጥበብ ውጤቶች ጭምር በኤግዚቢሽኑ ማዕከሉ ላይ ቀርበዋል። እንዲሁም ደግሞ አይ ጨምሮ የቴክኖሎጂ ስራዎችም እዚህ ቦታ ላይ ቀርበው እንግዲህ ጎብኚዎቹ እየተመለከቷቸው ይገኛሉ። ተማሪዎቹ በተለይ ከዚህ ከቴክኖሎጂ ጋር የተያዘ ነገር እጅግ ልባቸውን እንደነካው ነግረውኛል። ኢትዮጵያ እዚህ ደረጃ ላይ መድረሷ በተለይ አዲስ አበባ ከተማ ይህንን ስራ መስራቷ እነሱ በ